ሰላም እንዴት ናችሁ? ሁድና የተከበራችው በመላው ዓለም የምትገኘው ኢትዮጵያ ንዱ ኤርትራውያን ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በምርጫ ቤተሰብ ዘንድ በአክሎት እየጋበሱ የተሰማችሁን ሀሳብ አስሴት በኮሜንት እንድትሰጡኝ እያልኩኝ ትናንትና እንግዲህ አብረሽ ቪዲዮ ያቆመው አብርሽ ራሱን ስቶ ሲወድቅ ነበረ። ዛሬ ሆስፒታል እንደሚሆን ሁላችንም እናውቃለን። በአብርሽ ቤት እንግዲህ ሆስፒታል ገብቶ ተለቋል ማለት ነው። ቪዲዮ በሚያሳዝን ሁኔታ እነዚህ የወገብ ቅማል የሆኑ ሰዎች በሙሉ አንድ ደህና የሌለባቸው ሰዎች በሙሉ አሁንም በዙሪያው ናቸው። ሌላው ነገር ዋናው ነገር አብርሽ ራሱ ነው። በራሱ ላይ ችግር እየጠመጠመ ያለው እውነት ለመናገር ምክንያቱም ዛሬ ራሱ እንደዚህ እኔ እኔ እንደዚህ አበቃው። እኔ ነኝ እንደዚህ አደረኩ። ከዚህ በኋላ ደስተኛ እንድትሆኑ ማድረግህ ምናምን ጌታ ሆይ። አንቺ የእሱ ደስታ ምን ሳትሆኝ፣ የእሱ የሀዘን የጭንቀት ምንጭ ነሽ። ሆናትን ስነግርሽ ማለት ነው። ምንም አንቺ ደስታ ልታመጭለት አትችይም። አለቀ። ሰው ትዳሩን ትቶ ሌላ ጋር መሄድ ከሌላ ጋር ሰው ጋር መሞላፈጥ ከጀመረ ደስታው ይርቀዋል። ይሄ ግልጽ ነው። ገባሽ? ስለዚህ አንቺ ደግሞ ደስታውን የነጠቅሹ ሰው ነሽ። ዋነኛው ነገር ግን የራሱ ነው። አብርሽ የራሱ ጥንካሬ ነው እንደዚህ የራሱ መውደቅ በቃ እንትን ሊለው የቻለው ማለት ነው። ምክንያቱም ፊት ባይተጥሽ ተጥሽ ኖሮ አንቺ እንደዚህ አለቀ ከመጀመሪያው የምታረጊያቸው ነገሮች በሙሉ ጥሩ አልነበሩ ታይ ማለት ነበረበት። አልፎ ተርፎ ዛ ዛሬ ራሱ ይብን በቃ ሲነቃ ውጡልኝ ማለት ነበረበት እንደዚህ ስታሻሹ አንዴ ደረቱ ደረትሽ ለጥፊው ምን ስትዪው ዝም እያለ እንዴት ነው አንቺን ልትቆሚው የምትችይው ገባ ስለዚህ ሄርሜ ማን ነው አብርሽ ራስ ነው ውሳኔዎችን ማስተካከል የምትችለው በቃ ህፃን አይደለም አንተ ገባ ወደኸው ፈቅደኸው እያረከው ካልሆነ በስተቀር ማንም አያስገድዱ በዚህ ዘመን እንደዚህ አርግ እንደዚህ አታድርግ የሚል የለም ስለዚህ ለራስ ያለው ራስ እስከሆንክ ድረስ ነገሮች ማስተካከል ያለብህ ራስህ ነው ቺንጋለሞታም ሆነ እነዚህ በዙሪያ ያሉትን ሰዎች አንተ ማራቅ ካልቻልክ መቼም ምንም አይነት ሰላም ከሩታ ጋር ሊኖረህ አይችልም። እውነቱ ስነግርህ ማለት ነው። ሲቀጥል ደግሞ አንተ አቤል ተብዮ ቡችላ ማለት ነው። ለአንተ በማሰብ ነው እዛ ጋር ከምትዋረድ ብለሃል። ምንም የተዋረደው ነገር የለም። ቢዋረድ ከፍ ዝቅ ቢል አይመለከትም አንተ በባለተዳሮች መካከል ሲጀመር ማለት ነው። ኦኬ እነሱ ባለተዳሮች ናቸው። ሁለቱ የፈለጋቸውን ይሁኑ። ሩታና አብርሽ ቢጣሉ እንኳን እናንተ ቡችሎች ቀርቶ ቤተሰቦቻቸው እኮ እስካሁን ድረስ አልገቡም። እንደውም የአብርሽ አባት ይሻላል። የተወሰኑ ቪዲዮዎች ላይ ገብተዋል፣ ለመከራከር ሞክረዋል። በኋላ ላይ ግን ነገሩ እንደማይሆን ሲያውቁት ምንድነው አማራጫቸው ከእናንተ ነገር ውስጥ መውጣት ነው ብለው የመረጡት አቁመዋል። ይህ የሩታ ቤተሰቦች ድሮም አልገቡም። ከመጀመሪያው ማዘር አንድ ሁለት ቪዲዮ ላይ ተናግረዋል። እሱም በቃ ምክር ጭምር ነው ሁለታችሁም እንዲህ እንዲያርጉ ነው። እናንተ ግን ያልገባችሁበት ጉድ የለም። የእነሱን ህይወት እናንተ እየመራችሁላችሁ እስከሚመስል ድረስ ነው እያሳያችሁ ያላችሁት ማለት ነው። አርፋችሁ ተርፋችሁ ደግሞ ትላንትና ያደረጋችሁት ነገር ሩታ ከዚ ፊት ስትናገረው የነበረውን ነገር ሁላችሁም፣ አስመሳዮች በዙሪያችሁ በዙሪያው ያሉት ሁሉ አስመሳዮች ናቸው ስትል አቤል የሆነ ጊዜ ላይ በጣም ተንተክት ከነበር ካወ ከገባ ማለት ነው። ስለዚህ በዛን ሰዓት ገባህ አንተ። አሁን ከመጀመሪያው ጀምሮ አንተ ሀሳብህ ዓላማ የነሱ መለያየት የምትፈልግ አይነት ሰው ነው አቤል ተብዬው ማለት ነው። ከዛ ሌሎችን ይዘህ ቀጠልክበት። ስለዚህ አንተ ነህ ከህይወታቸው መውጣት ያለብህ። አንዳንድ ሰዎች ብለሀል የራሳቸው ህይወት ሳያስተካክሉ ስለ ቦቼ ምናምን ስለሚባለው ነው። ቦቼና ማን ነው ያ የሚባለው ልጅ? ስለነሱ ነው እየተናገርክ የነበረው እዛው አጠገብ ስላሉ። አንተ መጀመሪያ የራስህን ህይወት አስተካክለሀል? የሩታን ያብሽን ህይወት ለወራት ስትፈታፍት አንተ የራስክን አስተካክለሃል? እስኪ ይህን ነገር ንገረን። ሲቀጥል ደግሞ ይሄ ልጅ አንድ ነገር ቢሆን በነገራችን ላይ እናንተ ናችሁ ተጠያቂዎች፣ ይህን ማሰብ አለባችሁ። እናንተ አሰር ገሰስ ማለት ነው፣ ማሰብ ያለባችሁ እናንተ ናችሁ። ለራሳችሁ ማሰብ እንኳን ትታችኋል፣ የእነሱን ትዳር እናፈርሳለን ብላችሁ። በዚህ መካከል አንድ ነገር እሱ ቢሆን ተጠያቂ ማን ነው? እናንተ ናችሁ። ገባችሁ። ግን አንድ የሚያናደደኝ ነገር አለ። አብርሽ መወሰን የሚችለውን ነገር ስለማይወስን ነው እኔ እሱ እያናደደኛለሁ። ምክንያቱም ሩታን እንድትሰደብ የሚመጣው ነገር ሁሉ ከሱ ነው። እውነቱን ስነግራችሁ ማለት ነው። በቃ ለምን ይሄ ይሆናል? ለምን እንዴ? እኔ ሴት ልጅ ነኝ። እውነት ለመናገር ከመጣች ጀምሮ በብዙ መንገድ እየተቀጠቀጠች ነው የመጣች ይቺ ልጅ ማለት ነው። አልፎ ተርፎ ነው ስድር ሆና አላረፈችም። አርፎ ተርፎ እስቲ ለአሁን አራስ ቤት እንኳን ማረፍ አልቻለችም። በነገራችን ላይ በሽታ ነው ይዛ እየወጣች ያለች ሁታ፣ ለጊዜው አይታወቃትም፣ ልጅነት የመጀመሪያዋ ስለሆነ ምናምን ነው እየቆመች መጨቃጨቅ፣ ብርድ በሰውነቷ ውስጥ ገብቶ ገብቶ በኋላ ነው የሚታወቃት። ገባችሁ? ቅድም ራሱ እያወራች ነበር በሚላት ቤት ማለት ነው። ምክንያቱም የአራስ ወጉ የሚባል ነገር አላየችም። የመጀመሪያዋ ስለሆነና ልጅነት ስላላት ነው እንጂ ከባድ ወይም ደግሞ የተጎዳይ ሰው በቃ እንደዚህ ማለት፣ በጣም በኑሮ ስራ እየሰራች ምናምን ምናምን በደንብ ቢሆን ወለደችው የባሰ ነበረ የምትወድቀው። ስለዚህ እሷ ላይም በሽታ እየፈጠራችሁ ያላችሁት እናንተ ናችሁ። ሲቀጥል፣ ዛሬ እንደዚህ ታሞ፣ በነገራችን ላይ ጉንፋኑ በግድ ነው እያወራሁ ያለሁት። ይቅርታ አርጉልኝ፣ በመሀል በመሀል ብንምን እያለቤ ነው እንደዚህ ታሞ እንኳን ትንፋሽ ልሰጡት አልቻላችሁ። በጣም በቃ እንዲሁ ድፍት ብሎ እንዲቀርላችሁ የፈለጋችሁ ነው የሚመስለው። ስቀጥል እሱ ራሱ ማስተካከል ካልቻለ፣ አሁንም እናንተን ከህይወት ማስወጣት ካልቻለ አይደለም ሩታም ማጣት እራሱንም ያጣል ነው ብሱ ነግራችሁ፣ እራሱንም ያጣል። ምክንያቱም ሰው ራሱ መወሰን አለበት። እሱ ህፃን ልጅ አይደለም። ማንም ልሽ በማንም ወት የሚወስንለት ሌሽ ይለጣጠፋል። ስትለጣጠፍበት ዞር በያይላትም። እንዴ ወንድ ልጅ አይደለም? እን ምንድ ነው ምንድ ነው እንደዚህ መልመድመጥ? እንደዛ ሆኖ አንዳንዶቹ አሁን አብርሽ ምን ያድርግ? ምና የምትውሉ ሰዎች አለ የምትገርሙ ነገር። ስንት ነገር ማድረግ እኮ ይችላል። አልፈልግም ማለት ይችላል። ማን ያስገድደው? ይህን የሚያክል ጎረምሳ ማለት ነው። ልጅ ያደረሰ ጎረምሳ ሁሉም ናቸው ተዋደኞች። በነገራችን ላይ ማለት ነው ከራሱ ስለሚጀምሩ ካብርሽ ማለት ነው የሚጀምረው ከራሱ ካብርሽ ነው። ኦኬ ማለት ከህይወቱ ውጡ፣ ከህይወቱ ስትሉ አንድ ሰው ከህይወቱ ሊያስወጣው የሚፈልገው ሰው ካለ ራሱ ነው ማስወጣት ያለበት። ራሱ መወሰን ካልቻለ እንዴት ነው እነሱ ሊወጡ የሚችሉት? አይደል ቤተሰብ እኔ እስከማውቀው ደረጃ ድረስ ራሱ ነው ማስወጣት ያለበት። ለራሱ ራሱ ነው ማወቅ ያለበት። ኮሜንቱ እንኳን ራሱ እኮ ይመረዋል። ምክንያቱም ጥሩ ነገር እና መጥፎ ነገርን መለየት ካቃተው፣ መቼም ሳንዴ የዘመኑ ልጅ የማዳበረ ልጅ እየበላችሁ አቅምም ጭንቅላትም የላችሁም። እና እንደው ማመዛዘን እንኳን ካቃተ፣ ቢያንስ ኮሜንት አይተህ እንኳን መንቃት አለብህ አብርሽ። አለመለዛ ያው አይነ እያየ ወደ ጉድጓድ እና ወደ ሞት እየገባ እንደሆነ ወቀው። ለማንኛውም ቤተሰቦች፣ ሰዎች ላይክ፣ ሼር ሰብስክራይብ አድርጉ። ጉንፋን ስለዚህ ካልተሰማችሁ ይቅርታ። ነገ ከተቻለኝ በኮሜንቱ እንመለሳለን። በሐሳቦቻችሁ ጥሩ ጥሩ ኮሜንቶች ስላሏችሁ ማለት ነው። አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው